እንደሚታወቀው ረመዳን ወር ጾመናል። ጾሞ የጨረሰ አለ። ጾሙን ጀምሮ የሞተ አለ፣ ሳይጨርስ ማለት ነው። እኛን ግን አላህ ስብሓነ ወተዓላ በቁድራው የሱን ፍላጎት ሆኖ አስጀምሮ አስጨርሶን እየው ለሸዋል አድርሶናል ማለት ነው፣ አላህ ስብሓነ ወተዓላ። ስለዚህ ሸዋልን መጾም ሱና ነው፣ ሱና መዋከዳ ነው።

እንደ አስር ወር ሲሆን ሸዋል ደግሞ እንደ ሁለት ወር ማረን ነው። ስለዚህ ይሄ ወር ሱናነቱ ለማን ነው? ለሽማግሌ ነው? ለወጣት ነው? ለሴት ነው? ለወንድ ነው? ለሀብታም? ለዳሃነው ሚባል ለሁሉም ነው፣ ማረን ነው። አንዳንድ ብዥታዎች አሉ። ወጣቱ ክፍል ምን ይላል? ይሄ ሸዋል ጾም የሚመለከተው ሽማግሌም ብቻ ነው፣ ወጣቱን አይመለከትም ይላሉ? ሽማግሌ ጾም እንጂ እኛ አንጾም ይላሉ። ይህ አይደለም መታየት ያለበት። ነብዩ ሰለላሁ ዐለይሂ ወሰለም ጾሙ ሲሉ ወንዱንም ሴቱኑም ሀብታሙንም ደሃኑም ወጣቱንም ሁሉንም ሁሉንም ነው። ምክንያቱም ሽማግሌው ሸዋልን ጾሞ አጅር ያገኝ ከሆነ ወጣቱም ሸዋልን ከጾመ አጅር ያገኛል ማለት ነው። ሀብታሙ ሸዋልን ጾሞ የተባለውን ምንዳ የሚያገኝ ከሆነ ደሃውም ደግሞ ከጾመ የተባለውን ምንዳ ያገኛል ማለት ነው። ወንድ ወንዶች ሸዋልን ጾመው የተባለውን ምንዳ የሚያገኙ ከሆነ ሴቶቹም ከጾሙ ያገኛሉ ማለት ነው። ገባችሁ? አንድ ዓመት ማለት እኮ ምንም ሳያርፉ ሰውየው አንድ ዓመት ሙሉ እንደ ጾመ ሆኖ እንደ ጾመ ሆኖ ይፃፍለታል ማለት ነው። ረመዳን ወሩን ጾሞ ከሸዋል ደግሞ ስድስት ከስድስት ካስከተለ ዓመቱን በሙሉ ምንም ሳያርፍ ዓመቱን በሙሉ ነጻፍ ሆኖ እንደ ጾመ ሆኖ ይጻፍለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህ ትልቅ እድል ነው። ዓመቱን በሙሉ መጾም ማለት እኮ በጣም ከባድ ነው። ይከብዳል በጣም። ግን ሰውየው ረመዳን ወሩን ጾሞ ሸዋል ከሸዋል ወር ደግሞ ስድስት ቀን ካስከተለና ከጾመ አመቱን በሙሉ እንደ ጾመ ሆኖ ይጻፍለታል። ያሉት ማናቸው? ነቢ ሙሐመድ ስለ ላ ሰለም። ገባችሁ? ሌላው ሸዋል ምን ላሉ ሸዋል ሙሉ ቀን እንዳልሆነ የሚያስቡ ሰዎች አሉ። ሸዋል ስድስት ቀን ብቻ እንደሆነ የሚያስቡ ሰዎች አሉ። ሸዋል ወር ነው። ሸዋል የወር ስም ነው።

ሰዎቹ ካወጡ አሩ ነብዩ ሰለላሁ ዐለይሂ ወሰለም ረመዳን ላይ የታዩ ጉድለቶቹን ማማያውን አሉ ። አሩ ነብዩ ሰለላሁ ዐለይሂ ወሰለም ማማያ ነው አሉ ዘካተል ፍጥርን ማውጣት ጾሙ ላይ ለታዩ ክፍተቶች ማማያ ነው፣ ለደሃው ደግሞ ምግብ ነው አሩ ነቢዩ ሰለላሁ ዐለይሂ ወሰለም ገባችሁ። ሌላውን ትልቅ ንግግር አለ የነቢዩ ሰለላሁ ዐለይሂ ወሰለም አላህ ተናግሯል ይሄን ማለት ነው አንድ ሰው ግዴታዎቹን ሲፈጽም ለምሳሌ ሀጅን ሲፈጽም ላሳየ ጉድለት ወይም ረመዳንን ሲጾም ላሳየ ጉድለት ሲሰግድ ወይም ሲሰግድ ላሳየ ጉድለት ወይም ዘካ ሲያወጣ ሀጅ ሲያደርግ ላሳየ ጉድለት ማማያ የሚሆኑ ሱናዎቹን አላህ አስቀምጠዋል ማለት ነው። የሀጅ ሱና ዑምራ ነው። ሰውየው ግዴታው ሀጅ ላይ ጉድለት ከታየበት የሆነ የላሟለው ነገር ካለ ዑምራ በየጊዜው የሚሠራ ከሆነ የቅያማ ቀን ከዑምራው ያ ቦታ ይሞላል ማለት ነው። ረመዳን ወር ደግሞ ጾመ እንደዚሁ፣ ረመዳን ወር ላይ ምናልባት ጉድለት ካሳየን ጉድለት ረመዳኑን በትክክል ያልጾምነ ከሆነ እንደዚሁ ሸዋልም ከጾምነ ሸዋል ሐሙስና ሰኞ ሌሎችም ሱናዎች አሉ። ሱናዎቹን የምንጾም ከሆነ የቂያምን አላህ ስብሓት ተዓላ ዋጅቡ ጾም ሲመዘን ጉድለት ካሳየ እስኪ ከሱና የሰራው ካለ እዩለትልና ይታያል። ከዛ ይታይና አሮ ነቢዩ ላ ሰለም ከሱና የሰራው ካለ የጾመው ካለ በቃ ካለ ከእሱ አምጡና ይሄም ቦታ ሙሉለት ብሎ አላ ያዛል ማለት ነው። ሰላትም እንደዛ ነው። ቀብልያ ወ በዕድያ የሚባለው ሱና ተከታይና ቀዳሚ ሱና፣ ቀዳሚ ሱና፣ ተከታይ ሱና ዎች ይሄ ማማያ ናቸው። ይሄ ቀላል ነገር አይደለም። ሀጅም እንደዚሁ ዘካ፣ ሰደቃ የሚወጣው ዘካ ደግሞ ሰደቃ መንገድ ላይ የሚሰጠው መዝጊዜ ዘካ የሚሰጠው ሰደቃ ወይም ደግሞ ዘካተል ዘካተል ማል ዘካተል ፍጥም ሰደቃ ነው የሚባለው ዘካተል ፍጥም ሰደቃ ይባላል። እነኚህ ሰደቃዊ ደግሞ ዘካ ላይ የሚታዩ ጉድለቶችን ያሟላሉ ማለት ነው። ስለዚህ ሸዋል ወርን መጾም በጣም አስፈላጊ ነው። ሸዋል ስድስት ቀን የሚጾመው ስድስት ቀን ብቻ ከሰላሳው ቀን ስድስት ቀን ብቻ ማለት ነው። እሺ ይሄ ሰው ረመዳን ላይ ሰላሳውን ቀን ጾም አለ። ሰላሳውን ቀን የጾመ ሰው ሸዋል ይከብደዋል፣ ይከብደዋል። ሰላሳውን ቀን ጾመዋል፣ ሰውየው ሰላሳውን ቀን ጾመዋል። ይህ ሰው ሰላሳውን ቀን የጾመ ከሆነ ስድስቱን ቀን መጾም ደግሞ አይከብደውም፣ ቀላል ነው ማለት ነው። ምናልባት ግን አንዳንድ ነገሮች አሉ፣ ሸይጣን ስለሚፈታ ሸዋል ላይ ሸይጣን ይፈታል። ስለሚፈታ ይወሰቡ ይሰዋል። አሁን ማይጦሙ ሰዎች እኮ ተወሱ ሰው ነው። ማይጦሙ ሰዎች ሸይጣን የምንላቸዋል፣ ሱና እኮ እንላቸዋል ግዴ ታው እኮ ጾመሃል። ረመዳን ነው ግዴታው። ዋጅብ እኮ ረመዳን ነው። ረመዳን ጾማል። ይሄ ደግሞ ሱና ነው። ባክ ባ ጾም ትግረውን ቢላ ጠጣ ይላል ማለት ነው። ሸይጣን ሰውዬ በራሱ ያሰበ ይመስለውና ይበላል። ሰውዬ እሱ ሱ ደሞ ሲበላ ደግሞ ጓደኞች ይወሰወሳሉ። አሁኑም ሸይጣን ነው ይሄ። አሃ ያው እሱ በልቶ ይለ እንደ እሱ ወሸ ጾማ አንትን ብላ። ባክ ይሄ ሱና ነው። በፍላጎት የሚሰራ ነው ሱና ደግሞ በሰራው ታገኝበታል፣ ባሰራው ደግሞ አትቀጣበትም። ይላል ሸይጣን ይላቸዋል፣ ዳው ያደርግላቸዋል ማለት ነው። ይህ ጥሩ አይደለም። የነቢዩ ትዕዛዝ መከበር አለበት። የአላህ ትዕዛዝ መከበር አለበት። ነቢዩ ሰለላሁ ዐለይሂ ወሰለም ረመዳን ወርን ጾመው ሸዋልን ሳይጾሙ ያሳለፉበት ጊዜ የለም ማለት ነው። ገባችሁ? ሸዋል ከሸዋል ስድስት ቀን መጾም የሁሉም ሙስሊም ሱና ነው፣ ተወዳጅ ነው ማለት ነው። የነፍስያ ጉዳይ ካልሆነ በስተቀር ሸይጣናት ታለሆን ካልሆነ በስተቀር ሸዋልን መጾም ሁላችንም አለብን ማለት ነው። ጾሙ ራሱ ነው። ጾሙ ራሱ ነው። ሰር ትነሳለህ። ከዛ በኋላ ቀን አካባቢ ደግሞ ሳትበላ ሳትጠጣ ትውላ አለ ጾመኞች የሚተውት ሁሉ ትተዋለህ። ጾመኛ የሚሰራውን ሁሉ ትሰራለህ። ምናልባት ከረመዳን ወር የሚለየው ሸዋል በምንድነው? በንያ ይለያል። በንያ ማለት ንያው ንያ ነው። ለሁለቱም ንያ ያስፈልገዋል። ግን የረመዳን ወር ንያ የሚነየተው ማታ ማታ ነው። ገባችሁ? አንድ ሰው ማታ ካነየተ ጾም የለውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። መላ ንየተ ለሁ አሉ ነብዩ ሰለላሁ ዐለይሂ ንያ ለሌለው ሰው ጾም የለውም አሉ። ረመዳን ላይ ወይም ንያውን ማታ ነይቶ የላደረሰው ንያው ማታ ነይቶ ነይቶ የላደረሰው ጾም የለውም አሉ። ቢጾሙም ማለት ነው። ሱና ጾም ሲሆንስ ሸዋል፣ ሐሙስና ሰኞ የአረፋ ቀን ጾም፣ ሱና ጾሞች ሲጾሙ ሱና ጾም ሲጾም ደግሞ የግድ ማታ ነይቶ ማደር አለበት አይባልም። በማግስቱ እስከ ስድስት ሰዓት ድረስ ይቻላል፣ መነየት ማለት ነው። ጠዋት አንድ ሰዓት ላይ፣ ሁለት ሰዓት ላይ፣ ሶስት ሰዓት ላይ፣ አራት ሰዓት ላይ። ግን ከዛ በፊት ግን ሰው ያልበላ መሆን አለበት። ያልበላ ያልጠጣ መሆን አለበት። ካልበላ ካልጠጣ፣ ከዛ በፊት መነየት ይችላል። በቀሩ ኪፍ ጊዜ ማረን ነው። ይሄንም ግን ማታ ቢነኝተው ኸይር ነው፣ ተወዳጅ ነው። ማታ ማሰቡ ነገ መጾሙና ማታ መጾማችን ማታ ማሰባችን ችግር የለው። በጣም ተወዳጅ ነው። ከረሳን አጋጣሚ ግን አይ በቃ ብለን አንለም፣ መተው የለብንም። ስለዚህ ጾም ለሁሉም ነው ድንጋጌው የመጣው። ይሄ ያብጻም ጾም ነው፣ ይሄ የሽማግሌዎች ጾም ነው። ይሄ የአባቶች ጾም ነው። ሸዋል ላ ያዕኒና ወጣቱን አይመለከትም ብለን ማለት የለብንም። እንደውም እኮ ወጣቱ ነው በአሁኑ ሰዓት የሚጾመው። በጣም የሚገርመው ወጣቱ ሽማግሌው ይበላል፣ ወጣቱ ይጾማል ማለት ነው። ምናሩ ነቢ ስ ላ ሰለም በወጣትነት የሚሰራ ስራ በጣም ተወዳጅ ነው። ወጣቶች ብዙ ጊዜ ያባብላቸዋል፣ ብዙ ነገር ይጠራቸዋል ያ ሁሉ ጥሪ ተቆጣጥረው ስሜታቸውን ሰብረው የሚሰሩት ዒባዳ አላ ዘንድ በጣም ተወዳጅ ነው ማለት ነው። በጣም ተወዳጅ ወጣት ነው። ፊልም ቤት መሄድ እያማረው፣ ጆቱኒ ቤት መሄድ ያማረው፣ ዘፈን ቤት መሄድ ያማረው፣ ያ ሁሉ ረግጦ ነፍሱን አሸንፎ መዝጊድ ይመጣል። ምርጥ ወጣት አላህ የሚወደው ወጣት ሸዋርን ደግሞ እንደዚሁ ሌሎቹ የሽማግሌ ብሎ ሲተዉ እሱ ግን የሽማግሌ ብቻ አይደለም። የእኛም ጭምር ብሎ ይጾማል ማለት ነው። እንደዚህ በአላህ መንገድ ላይ የሚያድግ ወጣት በአሁኑ ሰዓት መስጊድም ስናይ እኮ ወጣት ብቻ ነው። ጀመዓም ላይ ወጣት ብቻ ነው የሚታየው። ዳዋም ላይ ወጣት ብቻ ነው የሚታየው። ስለዚህ አንድ ሽልማት አለኝ ለወጣቶቹ ማለት ነው። እሱ ምንድነው ከነብዩ ንገር ሰለላሁ ዐለይሂ ወሰለም ምናሩ ነብዩ ሰለላሁ ዐለይሂ ወሰለም ሰብዐቱን ይዝልሁም ላው فی ذله یوم لا ذل الا ذل ነብዩ ሰለላሁ ዐለይሂ ወሰለም ሰባት አይነት ሰዎችን ነብዩ ሰለላሁ ዐለይሂ ወሰለም የቂያም ቀን ሰዎች ሁሉ ሲንገላቱ፣ ሲቸገሩ አላህ በሱ ጥላስር ያደርጋቸዋል አሉ። በአርሽ ጥላስር ያደርጋቸዋል አሉ። ሰባት አይነት ሰዎች ናቸው። ተመልከቱ።

ክታብ የቀራ መዝግድ የተመላለሰ ሶላትን በአግባቡ የሰገደ ዳዋ ያደረገ እንደዚህ በያለን ዒባዳ እየሰራ የሞተ ወጣት አሩ። ነቢዩ ሰለም የቅያም ቀን ከሰባቱ ከሰባቱ በላ ጥላ ስር ከሚሆኑ ከሰባቱ ሰዎች አንዱ ማነው? ወጣትነቱን በአላህ መንገድ ላይ ያሳለፈ ነው። አሩ ነቢዩ ሰለም ገባቸው። ሌላ ወጣቶች የዲኑ የጀርባ አጥንት ናቸው ወጣቶች የጀርባ አጥንት ናቸው። ነቢዩላ ኢብራሂም ሴል ሲላክ ወጣት ነበሩ። ነቢዩም ሲላክ ወጣት ነበሩ። ሰሓቦቹም እነ ዑመር፣ እነ ዑስማን፣ እነ አቡበክር፣ እነ ዓሊይ ወጣት ነበሩ። አብዛኛው በአብዛኛው ዲኑ የተነሰረው ወይም የተረዳው በወጣት ነው በወጣት ነው። ስለዚህ ይህም ብላችሁ ከዚህ ከሸዋል ጾም ራሳችሁን ማግለል የለባችሁ። መጾም አለባችሁ። መጾም አለባቸ። ሴቶችን ብትሆኑ እኔ እናት ነኝ እኔ ምነኝ ብላችሁ ረመዳን ወርን ከጾማችሁ ሸዋልን ደሞ እነዚህ ለመጾም ምንም በምክንያት ሱና ነው በሚል ምናም በሚል ራሳችሁን ማራቅ የለባችሁ ማለት ነው። እኛ ማሰብ ያለብን ስንጾመው ሸዋልን የዓመት ምንዳ መገኘቱን ነው። የአመት ምንዳ ሸዋል ስትጾም እምታገኘው የዓመት ምንዳ ነው። ወይም ረመዳን ወርን ጾመህ ከሸዋል ስድስት ቀን ከጨመርክ የዓመት ምንዳ የዓመቱን በሙሉ እንደ ጾም ኩን ይጻፍልሃል ማለት ነው። እኛ ማሰብ ያለብን ይሄን ነው። ገባችሁ? ስለዚህ ሸዋል ወርን መጾም አለብን፣ ኢንሻአላህ ሁላችንም ማለት ነው። ሸዋል ወር እንደዚሁ እንደሚታወቀው ደግሞ ስሁር ደግሞ መብላት ይቻላል። ግን አብዛኛው ሰው ሱሁር አይሱሁር አይነሳም። እንኳን በሸዋል በረመዳን ራሱ አይነሳም። ይሄ ወንጀል ነው ማለት ነው። ለምንድነው ሸዋ ሱሁር የተባለው? አንደኛ ሰውየው በማግስቱ ስራ ቦታ ሲሄድ ተማሪ ሆኖ ደግሞ ለመማር ለትምህርት ሲሄድ እዛ እንዳይዳከም ነው እንዳይደክመው፣ ሲጽፍ እንዳይደክመው፣ መምህሩ ሲያስተምር እንዳይደክመው፣ ገበሬው ሲያርስ እንዳይደክመው ነጋዴው ሲነግድ እንዳይደክመው ነው። ሱር የተባለው ለምን ከደከመውና በጣም ከተቸገረ ጾሙን ረመዳን ወርን ጾም እስከ መጥላት ደርሳል ማለት ነው። እንዳው ይሄ ጾም ባኖረ ብሎ ለሊ ስላ እያ ደሞ ወንጀል ነው። ከስ ካምስቱ የእስልምና ማዕዘናት መካከል አንዱ ማን ነው? ረመዳን ወር ጾም ነው። ስለዚህ አዛራይ መለው ምንድነው በመጨረሻ እናንተም ሸዋልን ጾሙ ቤተሰብ ደግሞ እንዚሁ ሸዋል እንዲጾም ንገሩ እናንተ ማለት ነው። ሸዋል መጾም የሚቻልባቸው እንትኖች አሉ፣ ሁኔታዎች አሉ። አንደኛው ሸዋርን ረመዳን ከወጣ በኋላ በማግስቱ ከሸዋር አንድ ጀምሮ መጾም ይቻላል፣ በመሆኑ ስድስት ቀን ማለት ነው። በመሆኑ ስድስት ቀን መጾም ይቻላል። ሁለተኛው ደግሞ አይ እኔ ሐሙስና ሰኞ ይጾማሉ ካልነሳው ይችላል ዋናው ምንድነው የሚፈለገው? ስድስት ቀን ስድስት ቀን መሙላቱ ነው የሚፈልገው። ሐሙስና ሰኞ የጾምኩኝ ከወሩ ውስጥ ስድስት ቀን ይሞላል ብሎ ያለ ሰው ደግሞ ካለ የሚል ሰው ካለ ይችላል። ይህም ወይም ደግሞ አንድ ቀን በልቶ አንድ ቀን መጾም ይሄም ይቻላል። ለምን ሸዋሉ ዛሬ ጾም ከደለኔ ነገ ደግሞ አፈጥራለሁ ማለት ነው። ከዛስ ሚቀጥለው ከነሞ እንደዚህ ይጾማል እንደዚህ ያደርግ እንደዚህ ማድረግ ይቻላል። አንድ ቀን የበሉ አንድ ቀን የጾሙ። ስድስቱን ቀን መጾም ይቻላል። ስለዚህ ይሄ ሁሉ ሩክሳ አለ፣ ይሄ ሁሉ ጥሩ ነገር አለ ማለት ነው። በግድ በመዳ አልተባለም፣ ግን ተወዳጁ በመዳ መጾሙ ነው። ተወዳጁ ሸዋል ረመዳን አለቀ አይደለም፣ ዒድ ሰግደን ገባ አይደለም፣ የዒዱን ማግስት እንጀምራለን። ዒዱ እኮ ሸዋል ውስጥ ነው። ዒዱ ሸዋል ውስጥ ነው። ዒዱ ዒዱ የሚካሄደው ሸዋል አንድ ማለት ነው። ሸዋል ጾም የሚጀመረው ከሸዋል ሁለት ነው የሚጀመረው። ከሸዋል ሁለት ይጀመራ ሁለት ይጀመራል ማለት ነው። ከዛ ስድስት ቀን ይጾማል ማለት ነው። እና ስለዚህ ከነኚህ ምርጫዎች የፈለገው ምርጫ የፈለገው ወስደን ጾመን ብቻ ስድስት ሲሙላ እንጂ በወር ውስጥ በየተኛውም ማጅ እንደፈለገ ጾመን መጾም እንችላለን እንችላለን ማለት ነው እና ስለዚህ አዘራ የሚለው ምንድነው? አሁኑም ደጋግሜ ቤተሰብ ቢጾም ኡሚም መጾም አለባት አብይም መጾም አለበት፣ ወንድሞቻችንም ካሉ መጾም አለባቸው። ለምን? የአመቱ ምንዳ እንዳናጣ ነው የአመቱ ምንዳ እንዳ እንዳታጡ ጾሙ እንበላቸው ለቤተሰቦቻችን ሁላችንም አለት ነው እና ስለዚህ ዘር ኢንሻአላህ እዚ አቆማለሁ። በተረፈ ረመዳን ወርን በሰላም አላህ።